ጤና ይስጥልን ተመልካቾቻችን፣ እንደምናመሻችሁ። የእለቱ የቢዝነስና ና ምጣኔ ዘገባዎች ወደ እናንተ የሚያልፉበት ሰዓት ላይ ተገኝተናል። ከዘገባዎቹ ጋር መስከረም አዲሱ አብሬያችሁ ቆይታ አድርጋለሁኝ። በቅድሚያ የውጭ ሀገር ምንዛሬ ዋጋ፣ የነዳጅ ዋጋ እንዲሁም የእለቱን የወርቅ ዋጋ ተከታትለን እንመለስ። የፊንቴክ ኢንቨስትመንት በዛሬው እለት ከ200 በላይ ለሆኑ ደንበኞቹ የኤሌክትሪክ መኪኖችን አስረከበ። ተቋሙ ለደንበኞቹ ያስረከባቸው የኤሌክትሪክ መኪናዎች 20 ሺህ ለማድረስ በቁርጠኝነት ከሚመለከታቸው አካላት ጋር እየሰራ እንደሚገኝም አስታውቋል። መሀመድ ንጉስ አብዱ ተጨማሪ ያለው። በዛሬ ሁለት ፌንቴክ ኢንቨስትመንት ከመቶ በላይ ደንበኞቹ የኤሌክትሪክ ተሽከርካሪዎች ማስረከቡ አስታውቋል። ተቋሙ በ950 ብር መነሻ ክፍያና በአምስት ዓመታት ውስጥ ለሚከፈል ከወለድ ነፃ የሆነ የተሽከርካሪ ሽያጭ ይዞ መቅረቡ በተለይም ከአየር ብክለት መከላከል አንጻር የመንግስትን እቅድ ከመተግበር አኳያም ወደ ተግባር መግባቱንም የፌንቴክ ኢንቨስትመንት ህዝብ ግንኙነት ኃላፊ ሰውስና መሰረት ተናግረዋል። ድርጅታችን የመንግስታችንን የአምስት ዓመት የአምስት መቶ ሺህ የኤሌክትሪክ ተሽከርካሪዎች እንዲኖራት የማድረግ መርሃ ግብር በመከተል ዓለማችንን በአንድ ዲግሪ ሴንቲግሬድ እናቀዝቀዝ የሚል ተሪሆ አንግቦ ደህንነቱ በዓለም ደረጃ የተረጋገጠ ባትሪ ገጥሞ የኤሌክትሪክ መኪና ይዞ ወደ ገበያ ከወጣው የዓለማችን ቁጥር አንድ ከሆነው የቢዋይዲ ኩባንያ የኤሌክትሪክ መኪኖችን ገዝቶ ከዘጠኝ መቶ ሃምሳ ሺህ ብር ቅድመ ክፍያ ጀምሮ በአምስት ዓመት የሚከፈል ከወለድ ነፃ የሃምሳ በመቶ ሽያጭ አገልግሎት አዘጋጅቶ ከስምንት ዓመት ዋስትና ጋር በማቅረብ ብዙ ደንበኞችን የሚሳፈሩበት የቢዝነስ ሞዴል በመቅረት ፈርቀዳጅ የሆነ እንቅስቃሴ በማድረግ ላይ ይገኛል። በመድረኩ የተገኙት አምባሳደር ዲና ሙፍቲ ባደረጉት ንግግር የዛሬው የኤሌክትሪክ ተሽከርካሪዎች ርክክብ ለትራንስፖርት ዘርፉ የሚሰጠው ጥቅም በዘለለ ህይወት መታደግ ጭምር ስለመሆኑ አጽንኦት ሰጥተው ተናግረዋል። በዚህ ፕሮጀክት እንግፋበት ባይዘወይ ትራንስፖርት ሰክተሩን ማሳደግ ብቻ አይደለም፣ ይሄ ህይወት መታደግ ነው። ቅድም እንደተባለው ትልቅ ትኩረት ልንሰጠው ይገባል። ይህን የሚሰሩ ሰዎች ሊበረታቱ ይገባል። ስራቸው መደገፍ አለበት ብዬ አስባለሁ። እንግዲህ ነገር በዛ በምን አይጫን ይባላል። ስራ ነው መቅደም ያለበት፣ ብዙ ንግግሮች ብዙም አያዋጣም። የትራንስፖርትና ሎጂስቲክስ ሚኒስቴር ሚኒስትር ዴታ ብሮ ሀሰን ተቋማቸው የትራንስፖርት ችግር ለመቅረፍ የኤሌክትሪክ ተሽከርካሪዎችን ለማሰማራት ከፍተኛ ጫናዎችን አልፎ ለዚህ ደረጃ መብቃቱንም አድንቀዋል። እንደ ትራንስፖርትና ሎጂስቲክስ ሚኒስቴር የዛሬ ሶስት ዓመት አካባቢ ስለ ትራንስፖርት ዘርፍ ኤሌክትሪፊኬሽን ስናስብ የነበሩብንን የማይገፉን መስሉ ጫናዎችን ገፈን እና በሂደቱ ላይ ደግሞ የኮንቨንሽናል ወይም ደግሞ የነዳጅ መኪና አምራቾችና አቅራቢዎች የሚያሳድሩብንን ጫና ለመገፈት ኢፈርት መሰብሰብ ስንጀምር የነበሩብንን ጫና ከላያችን ገፎ ዛሬ በበርካታ እይታዎች እና እሳቢዎች ከጎናችን ተሰልፏችሁ የሀገራችሁን ጥሪ ተቀብላችሁ በዚህ አይነት ቮሊዩም በዚህ አይነት ጥራት በዚህ አይነት አውድ የአዲስ ብራንድ የሆኑት የቢዩአይ ዲጂት ተሽከርካሪዎችን ቁልፍ ለመስረከብ እና የቀጣይ ደግሞ ዙር ማብሰሪያ ኢቨንት ላይ እንድንገኝና መልክት መልእክት እንድናስተላልፍ ስለተጋበዘን እንደ ትራንስፖርትና ሎጂስቲክስ ሚኒስትር እና በራሴ ሲል ላክ ያለ ምስጋና መቅረብ እፈልጋለሁ። ደስተኞች መሆናችንም ማስተዋል እፈልጋለሁ። በመሆኑም ፌንቴክ ኢንቨስትመንት ከሁለት መቶ በላይ ለሆኑ ደንበኞቹ ኤሌክትሪክ ተሽከርካሪዎቹን አስረክቧል። አይን ነኬ የሚመስለውን የአየር ለውጥ ተግዳሮትና የስራ አጥነት ችግር ማቃለል ብሎም መቅረፍ እንደሚቻል ከማመላከታቸውም በላይ የግል ዘርፉ በዚህ ረገድ ፈጠራ ላይ ያነጣጠረ የኢንቨስትመንት ስትራቴጂ በመጠቀም አጋዥና የሚበረታታ ሚና መጫወት እንደሚቻል ትምህርት የሚቀሰምበት መድረክ እንደነበር ተመላክቷል። ከውጭ ወዳገኘናቸው የቢዝነስ መረጃዎች ተሻገርን። መካከለኛው ምስራቅ ላይ በረራዎች እየተስተጓጎሉ መሆኑ ተነገረ። በእስራኤልና በኢራን መካከል በተፈጠረው ግጭት አየር መንገዶች ወደ መካከለኛው ምስራቅ የሚያደርጉት በረራዎችና ከመካከለኛው ምስራቅ ወደ ሌሎች አካባቢዎች የሚደረጉ በረራዎች እየተሰረዙ ወይም እየተስተጓጎሉ መሆኑ ተመላክቷል። በአካባቢው ግዙፍ አውሮፕላን ማረፊያ የሆነው የኳታር ሀማድ ዓለም አቀፍ አውሮፕላን ማረፊያ ዳግም በረራውን ለጊዜው ማቋረጡ ተሰምቷል። በዚህ ምክንያት ተሳፋሪዎች ተጨማሪ መዘጌቶችና ሰረዛዎች እያጋጠሟቸው መሆኑም ተገልጿል። ከቅርብ ቀናት ወዲህ ከ12 በላይ አየር መንገዶች ወደ ክልሉ የሚያደርጉትን በረራ ሰርዘዋል። ከቅርብ ዓመታት ወዲህ የባህረ ሰላጤው አካባቢ ካለማችን በጣም በረራ ከሚበዛባቸው የበረራ ማዕከሎችም አንዱ ሆኗል። የአቪዬሽን ስጋት አማካሪ የሆነው ኦስፕሬ የበረራ ሶሉሽን ባወጣው መረጃ ከ2001 ጀምሮ ስድስት የንግድ አውሮፕላኖች ሳይታሰቡ በጥይት ተመተው ሶስት አደጋዎች ደርሶባቸዋል። ዘገባው የቢቢሲ ነው። አማዞን በዩኬ የ40 ቢሊዮን ፓውንድ ኢንቨስትመንት ይፋ አደረገ። የኢኮመርስ የቴክኖሎጂ እና ፕሮዳክሽን ግዙፍ አማዞን በሺዎች የሚቆጠሩ ስራዎችን እየፈጠረና አራት አዳዲስ መጋዘኖችን በመክፈት በሚቀጥሉት ሶስት ዓመታት 40 ቢሊዮን ፓውንድ ኢንቨስት ለማድረግ በዩኬ ስራው ላይ እንደሚያውል ተናግሯል። የመስመር ላይ ግብይት በ2027 ይከፈታል ተብሎ በሚጠበቀው በምስራቅ ሚድላንድ ሁለት ግዙፍ አዳዲስ ማዕከላት ይገነባል ሲል የዘገበው ስካይ ኒውስ ነው። አማዞን በ ኪንግደም ውስጥ ወደ 75000 የሚጠጉ ሰራተኞች ካሉት የሀገሪቱ ትልቅ የግል ቀጣሪዎች ድርጅትም እንደሆነ ይታወቃል። በበጀቱ ውስጥም የሰራተኞች ደሞዝና ጥቅማ ጥቅሞች ያካተተ እንደሆነም በዘገባው ተጠቅሷል። ተመልካቾቻችን፣ የቢዝነስና የምጣኔ ዘገባዎች ተጠናቀዋል። አብራችሁን ስለነበራችሁ እናመሰግናለን።